ቹቻ ነገሩን እያቀጣጠለች ትገኛለች። ቹቻ እንግዲህ ፀጋንና እንዲሁም ደግሞ ሶሲዬን ለማጣላት እየሞከረች ትገኛለች። አቤልን እንዳትጠጋው ነግሬሻለሁ እ ታውቂያለሽ የኛ ህይወት እሷ ነች አመሰቃቀለችው። ስለዚህ አሁንም ምንም አላማረኝም። ሶሲ ወንድምሽን መጠበቅ አለብሽ ብላ ስትላት ልክ ነሽ። ቆይ ግን እንዴት ተገናኙ? አላቅም ብቻ የሆነ ሰው ሲደፍቃት አግኝቶ ከዛ አስመለጣትና በዛ ነው የተግባቡት። አሁን ግን ብታይ ሙጭኝ ብላ እምቢ ብላለች። ምን አባቴ እንደማደርግ አላውቅም። እንዴ ነገርኩሽ እኮ። በነገራችን ላይ አታስቢ፣ በፍቅረኛ የመጣና በወንድሜ የመጣ ማንንም አለቃቸውም ብላ ነከሰቻት። ትሰምኛለች ፀጋ ከዚህ በኋላ ከወንድሜ መራቅ አለብሽ እሺ ብላ ስትላት፣ ለምንድን ነው የምርቀው የምረቀው እዩልሽ፣ አሁንም ያ ቤል እህት ሆነሽብኝ ነው እንጂ በቃ ስነ ስርዓት ያጂ ስትላት ነክሳት ሮጠች። ቤዛ ቤዛና ሄለን እንደተጣሉ አልታረቁም። አቡሻ እኔ ምልሽ ሄለን ምን አለችሽ፣ ቤዛ ብሎ ሲላት፣ አይ ምንም አላለችኝም። ነገር ግን በቃ ከዚህ በኋላ መስሚያ የጥጥ ነው ብላ እምቢ ብላኛለች። ምን እንደማደርግ አላውቅም። አቡሻ አቡሻና ሄሉ እንግዲህ ተጣሉ። ከዚህ በኋላ የኔ ፒያር ብለህ የምትጠራ ከሆነ በቃ አበቃ ሁሉም ነገር እንዴ ድሮም የኔ ፒያር ነው የምንላት ምን ችግር አለው ብሎ ቢላትም እንኳ አይ አውቃለሁኝ፣ መጀመሪያ ላይ አንተም ሆንክ ሚኪም በፍቅሯ እንደፈነቀቃቸው እና ነገር ግን አንዱን መምረጥ ስለነበረባት ሚኪም መርጣለች። እና ቆይ አንተ እንዴት ነው የምታስበው? ወይ እኔን ወይሷን ወይ እሷን መምረጥ አለብህ። እንግዲህ ፒያር መታ ሄለንን እዩልሽ፣ እኔ በእናንተ ፍቅር መካከል አልገባም። ነገር ግን አቡሻ ደግሞ ወንድሜ ነው። ስለዚህ እንደዚህ የምታጨናነቂው ከሆነ ስነ ስርዓት ብትይዥ ይሻልሻል ብትላትም እንኳ ትሰምኛለሽ ፒ አር ፒ አር ተብዬቱ ከዚህ በኋላ የእውነት እኛ አንድ ላይ እንድንሆንና አቡሻን የምትወጁ ከሆነ ከሱ ራቂ ብላ ስትላት፣ አይ በእህትነት እኮ ነው። አይ የምን እህትነት ነው? ድሮ እንደሚያፈቅርሽ አቅ ነበረ ያሱ። ድሮ ነዋ፣ ግን እኔ ሚኪ መርጫ ልሆን ብላ ብትላትም፣ ሄለን ግን መስሚዋ አጥቶናል። ቀስቴ ቀስቴ እንግዲህ የፀጋን ሙሉ መረጃ እያፈላለገ ነበረ፣ አግኝቷል ፍንጭ። እንዲሁም ቤተሰቦቿ ከሞቱ በኋላ በዘመድ እየተሰቃየች እንደነበረ በአክስቷና በአክስቶቿ ልጆች እየተሰቃየች እንደነበረ ሙሉ መረጃ ደርሶታል። እንዲሁም ደግሞ ጎረቤት ያለ ልጅ እያሰቃያት እንደነበረ እንዲሁም መድኃኒት እየወሰደች የአእምሮ በሽተኛም እንደነበረች ይህን ሁሉ መረጃ ሰብስቦ ነበር ለያሬዴ ናቶሎ ቶሎ ብሎ እንዴ አፋጠንከኝ እኮ ቆያንተ ግን በምንድን ነው የመጣኸው አልገባኝም ብሎ ሲለው አይ በቃ ከትምህርት ቤት መጣሁ፣ ደብተሬን አስቀመጥኩኝ፣ መጣሁኝ። አጣድፈ ጠራኸኝ እኮ ብሎ ሲለው ስለ ፀጋ መረጃ ስላገኘሁ ነው። እኔ እምልህ ይህን ታሪክ ግን እኮ መጀመሪያም ነግራን ነበረ ግን ያኔ የእውነትም አላመንኳትም ነበር። አላቅም ብቻ ግን ታሪኩ ያሳዝናል እና ያው እህሙማን ያው አይምሮ ታማሚ ህክምና ሆስፒታል ውስጥ ነበረች። ከዛ እንዴት ወጣች ብሎ ልጁ ራሱ በጣም ተገርሞና ተደንቋ ነበረ። በቃ ለማንኛውም ያንን ልጅ እንደምንም ብለህ ተጠግተህ አሁንም ማዳን አለብህ ብሎ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 በጣም የሚያምር ማነው? አፍላ ፍቅርን እንዴ የሚወደው እስኪ በላይ ካሳዩኝ እየ ሲያስ እንግዲህ የዳይሬክተሩ ልጅ አፍቅሮ እየተሰቃየ ይገኛል። ጭራሽ የቡችራን ጓደኛ ሄድና ቡችራን እንድታስጠነቅቀው እፈልጋለሁኝ ብሎ ሲለው ለምንድን ነው የማስጠነቅቀው? አልገባኝም። ነገርኮኮ የዳይሬክተሩ ልጅ ወይም ደግሞ ገነትን ሂዶ ሳማት ምን አዎ እሱ ጉንጯንስ ሄዶ እሷ ስመዋለች። ደሞ በጣም ደስተኛ ነች እንዴ። ታዲያ ምን ችግር አለው? አንተኮ የሌላ ነ ምን ችግር አለው? አይ ነገር ኮኮ ቆይ፣ አንተ ልጅቷን ፈልግሃታል እንዴ? እረ እኔ በፍጹም አልፈለኳትም እና ምን ይጠበስ ብሎ ሲለው፣ አይ ቢሆንም እንኳ እሷ በእኔ ፍቅር እንድትወርቅና እፈልጋለሁኝ። እንዴ ቆይ ታዲያ ቡችራን ብቻ ወደዋለይ አፍቅረዋለይ እንዳትለኝ። ኧረ እባክህ እና ታዲያ የሆነ ስሜት ባይኖራት ነው እንዴ ሄዳ ጉንጩን የሳመችው ብሎ ሲለው፣ እንዩ ደግሞ እዋያ፣ እዋዋ፣ እዋዋ እያለ ደስ አለው። በቃ ያንን ጉንጭ ሳሙ ማለት ነው። ቀጣይ ደግሞ ወደ ከንፈር ይሄዳል ብሎ ሲለው እዮስያስ፣ አንተ ልጅ ስነ ስርዓት ያዝ ነው ምልህ። ኧረ ተው ደምጠተው ብሎ በጣም ተናደደበት። እሺ ለማንኛውም ግን አስጠነቅቀዋለሁ። ጀሪ ጀሪ እውነት ለመናገር አሁን ላይ የፊልሙ ድምቀት ሆናለች ጄሪ። እንግዲህ ሄርሜላን እና እንደውም ቦቸራን ለማቃጠል ሄደች። ቦቸራ እባክሽ፣ እኔ የምልሽ ያንን በለብስ ሆን ለብሰሽ መተሽ ሄርሜላን እንድታስደስትልኝ እፈልጋለሁኝ ብሎ ሲላት፣ እንዴ እኔ የምልህ ቆይ እሷ እኮ አታፈቅርህም ለምንድን ነው? አይ ባለፈው ያንን ልብስ መታ ልብስ መታ አንቺ ቀልድ የሽባት ስለነበረ፣ አሁን ደግሞ በተመሳሳይ እሷ ቪዲዮ እንድትቀርጽሽ ይፈልጋለሁ ለኔ ብለሽ አንቺ ቦቦኔ ያስ አላት። ከዛም በኋላ አረባትን አሁ እንደው ለእኔ ስትይ አቃለሁ እኮ ውስጥ ሸዋህ ነው ብሎ ሲላት፣ እንደዛ ከሆነ አንተም የአገር ባህልህን ለብስህና እኔም ደግሞ ለብሸመጣለሁ ብላ ቃል ገባችለት። ከዛም በኋላ ሄርሜላ ስደውልለት እኔም ልክ አንተ ልጅ እያታለልከኝ ነው እንዴ? ያቺ ጀሪና አንተ የት ናችሁ? አታስቢ ጀሪኮ ዛሬ ትመጣለች። አንቺን እንዳናደደች ሁሉ አንቺም እሷን ታናጃታለች ብሎ ቃል ገባላት እና ጠራት። ነገር ግን እና ታዲያ ቆይ አንተ ልበስ ብያሃለሁ እንዴ? እኔ እኮ ያልኩት እሷን ነው እንዴ? ምን ችግር አለው? እሷም እኮ ትመጣለች ብሎ ሲላት ከዛ የኔ ስዊት ብላ ምናልሽኝ ገልብጫት እስኪ፣ ማለቴ የኔ ጣፋጭ ማለቴ ነው ብላ ከከንፈሩ በታች እንደ መያዝ ጀመረች። አይ እሱን እሱን እንኳ ተዩ። ለማንኛውም ጄሪ መጣች ብሎ ሲላት፣ ጄሪ እንግዲህ በአገር ባህሏ በከቻ ሜላዋ ልብስ መጣች። ከዛም በኋላ ሄር ሜላ መሳቅ ጀመረች። ወይ ጉድ እኮ ነው። ሙዚቃቸውን ቀጠሉ። ግግዋ ግጊቱ እየተባባሉ እኔም ምልክ ቡችራ አሁን ሄርሜላ ትቅረጸን፣ አንተና እኔ ደግሞ ምርጥ ቪዲዮን ስራና ቲክታክ ላይ እንልቀቅ ብላ ስትለው የውሃ አይደል ቡችራ እሺ ብሎ ጭራሽ የመጣበትን ዘንግቶ እነሱ እስበራሳቸው ሚስቴዋ፣ ባሌዋ፣ አርባዬ እየተባባሉ ማውራትና ቪዲዮውን መቅረጽ ጀመሩ። ከርሜላ ተቃጥላና ተነዳ ሄደች። በሌላ በኩል እንግዲህ ቤዛና ቹቻ እንዲሁም ደግሞ ያሬዶ ያሬዶ ቁጭ ብላ ቁጭ ብሎ ስታየው አላስትላት አለና ቹቻ ናን ሄድ ብላ ይዛው ሄደች ወደ ቤዛ ጋር። ከዛ እኔ ምልሽ ቤዚቲ እሺ አንድ ጓደኛን እንድትታወቅ ፈልጋለሁ። አያቹቹ ደግሞ አሁን ነው እንዴ ብቻ ይሄን ልጅ እሺ ተዋወቀችው። በጣም አመሰግናለሁ። እኔ ግን አሁን አጠር ቀጠን ያለች ቀጠሮ ስላለችኝ እኔ መሄድ አለብኝ። አንቺና ጓደኛዬ ግን በደንብ አውሩ፣ ተግባቡ ብላ ትታው ሄደች። አንተን አይደለም እንደዚህ የምታደርገው ብላ ስትል አረን አይደለሁም ምክንያቱም ብቻዬን ተክዤ ቁጭ ብዬ ስለነበረ ከዛም በኋላ ቹቹ አመጣች እና ናን ሄዲ እድሉን እንጠቀምበት እንቢ ካለችኝ ችግር የለውም ትመለሳለ ብላ አመጣችኝ በቃ ይህን የተፈጠረው ነገር ምነው ከፋሽ እንደ ቤዛ ሲላት አይ እረ አልከፋኝም እውነት ለመናገር ደስ ብሎኛል እኔንም አለችው ከዛም በኋላ እሺ እና እንዴት ነሽ ማዘር ደህና ናቸው ብሎ ሲጠይቃት ደህና ናቸው ያሬድ አንችስ ደህና ነኝ ብቻ ግን አንቺ እና ማዘር እንደዚህ ሆናችሁ ስላየሁኝ እጅጉን ደስ ብሎኛል ያው እንደዚህ እኮ ይህን ሁሉ አይዲያ የምጠቀመው ስለምትናፍቂ ነው ብሎ ሲላት እኔም እኮ ትናፍቀኛለሁ እውነት አዎ በጣም ነው የምትናፍቀኝ እያለች መለሰችለት የዳይሬክተሩ ልጅ እና እዩስያስ እኔ ምልሽ የሰው ልጅ ብቻውን ይሆን ዘንድ ጥሩ አይደለም ብሎ አትቆጭ አለ ታዲያ እኔ እኮ አንተ ሰውነህ እንዴ ብላ ቀለድችበት ቆይ ምን ማለት ፈልገሽ ነው እኔም ምልሽ ደግሞ ከዛ ከቡችራ ከቆቀራም ጋር ለምንድን ነው በተደጋጋሚ የማይሽ ብሎ ሲላት እኔ ምልክ እሱኮ ምርጥ ቆቀረኛ ነው ደግሞ በዛ ላይ ጨዋታው ሁለ ነገሩ ቁም ነገረኛ ነው ያው አንተ ትመስለኛለህ ያለ ቦታው የተገኘኸው ብላ ስትለው ምን ማለት ነው ነገርኩህ እንግዲህ ከሰማኸኝ ያው ከገባ እና ቦታዬ እማን ጋ ነው ቦታህማ ፍቅረኛ ጋር ይመስለኛል ብላ አለችው። ለማንኛውም ይሄን ልጅ ካንቺ ቢርቅ አስጠንቀቂው። ካልሆነ ግን ካልሆነ ግን ምን ያው አንተ እንኳ ተደብቀ ነው እንጂ ፊት ለፊት የመግጠም ወንድነት እንኳ እንደሌለ አውቃለሁ። ግን ቡችራ በጣም ጀግና ነው ብላ አቃጠለችው። ከዛም በኋላ ተናዶ እዮስያስ ተናዶ ወደ ክላሱ ገባ። በሌላ በኩል ጄሪ የዋሉ ቧልታ ሰምታ ስለነበረ ሄደሽ ገኒ ጋር እኔ ምልሽ፣ ገኒ እንዴት ነሽ? ደህና ነኝ። ምን ተፈጠረ? አይ ዛሬማ የሆነ ነገር ሰምቼ። ምንድን? ቦቸራን ሰምሹ አሉ ማለት። እስኪ ንገሪኝ፣ ምኑ ነ የሰምሹ? እንዴ ጉንጩና እ ምን ቆይ፣ ብቻ የሆነ ነገር አለ። እንዴ የተፈጠረ ነገር አለ? አይ ምንም የለም። በቃ እንድሁ ለማወቅ ነው። እንግዲህ እንደዛ ነው። ቦቸራ በጣም ጥሩ እና መልካም ልጅ ነው። እሺ ለማንኛውም መሄድ አለብኝ እኔ። እንዴ ምን ችግር አለው ብላ ስትል፣ አይ እኔ በቡችራ ከመጡብኝ ማንንም አልሰማ ብላ ጄሪ ተናዳ ሄደች። አይ ጄሪዬ፣ እውነት ለመናገር ጄሪም ታፈቅረዋለች መሰለኝ። ግራ ገባኝ እኮ እንግዲህ። ፀጋ አሁንም ክፋቷ እንደቀጠለ ነው። ጭራሽ ሄለንና ቤዛን ምንም መረጃ ስለሌላት ሄለንንና ቤዛን አሁን አጣልታ ደስ ብሏታል ሄለን ሁሉንም ዛሬ አናዳኛለች። ምንም እንኳ ቢሆን ጓደኛ ጓደኛ ነው። ማኔም ማሬም ጣፋጭ የሚበላት ልቡ ላንቺ እስከመታ ድረስ ምንድን ነው ችግሩ ሄለን ማለት ነው? የእውነት ሄለን አበዛችሁ። ጭራሽ በቃ የኔ ፒያር የኔ ምን እያሉ ስለሆነ ምን አይነት ፊሊንግ እንደሚሰማኝ አንችኮ አታውቂም። ስለዚህ ከእሷ ራቅ ወይኔን ወይ እሷን ምረጥ ብላ አብሻ ሚስኪኖን አሰቃየችው። አረተ ሄለንታይ ማረጋጊው እንጂ ፍቅርም ቢሉት በልክ ነው። በዚህ ልክ ቀናት መንገብገብ ምን ይባላል? ውድ ቻናል የቤተሰቦች የዛሬው አፍላ ፍቅር ይህንን ይመስል ነበረ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ። ላይክም ሼርም ኮሜንትም ስለምታስቀምጡልኝ ደስ ብሎኛል። ሀሳብ አስተያየታችሁንም ስለምትገልጹልኝ አመሰግናለሁ። እንግዲህ ከአፍላ ፍቅር የእውነት መልካም ጓደኝነትን እንደ ቤዚቲ እንደ እንደ ብቻ በጣም ምርጥ ምርጥ ጓደኝነትን